እሺ ፓስተር የይስ አበጀ እንግዲህ የሴሜን የጠቅላላ ጉባኤ አባል ነው እንደዚሁም ባለቤቱ የሴሜን የጠቅላላ ጉባኤ ምክትል ፕሬዚዳንትና ሁለት ሰው ሆኖ ነው ዛሬ የተገኘው። ዛሬ ስለዚህ የክብር እንግዳችን በጣም ነው የምናመሰግነው ስለተገኘ። እንግዲህ እናንተ በተለይ በማስተማር እና በቤተ ክርስቲያን አገልግሎት በጣም ተተጋላችሁ እና ስለ እናንተ የሚያውቁ ሰዎች ሲናገሩ የሁለታችሁ ፍቅር ለሰው ያላችሁን አክብሮት በጣም አጉልቶ ነው የሚያሳዩት እና በዚህ በጣም ትወደዳላችሁ። ምንድን ነው ሚስጥሩ? በተለይ ባልና ሚስት ተቀባብለው እርስ በእርሳችሁ ተቀባብላችሁ በአገልግሎት ላይ እንደዚህ ተግታችሁ የምታዩት ለሌላው ምሳሌ እንደሆነስ ትንሽ ስተወስ ነገር ንገር ነስ። ሰው ስለ ራሱ አይናገርም። ያው ጥያቄ ጥሩ ነው። እንዲሁ አስበነው የመጣ ነገር ሳይሆን በሂደት ያው መጽሐፍ ቅዱስ ያሉ መርሆችን በመተግበር ሂደት ውስጥ ነገሮች ወደሚፈለገው ነገር ይሄዱ ይመጣሉ እና ለኔ ምን ብዬ ነው የማስበው፣ እግዚአብሔር የሰጠንን ፍቅር የሚለው ኖርማሊ ባልና ሚስት መዋደድ ያለባቸው ፍቅር አለ። በሂብሩ ቃል ላይ በግሪክ ቃል ላይ የተለያየ ቃላቶችን ይጠቀማሉ። አጋቤ ፌሎ ቴሮስ እያለ ይናገራል። እና የባልና ሚስት ፍቅር የራሱ የሆነ ያለው ፍቅር አለ። ይህ አጋቤ የሚለው ፍቅር ግን እሱ ከማንኛውም ሰው ጋር የምንጠቀምበት፣ ትዳር ላይ የምንጠቀምበት፣ ትዳራችንን የጣፈጠ ያደርገዋል ብያ ምናለው። እና እንግዲህ የኛው ፍቅር ምንድነው? ጠላትን እንኳን የምትወድበት ነው። እንኳን ወዳጅህን፣ እንኳን ባለቤትህን ቀርቶ ማለት ነው እና ከዛ የተነሳ ይህ ፍቅር ያው ኖርማሊ እናደርገዋለን። መዋደዱ አለ። እንደውም ምንድነው ብዙ ጊዜ አብረን እናሳልፋለን። በምናሳልፍበት ጊዜ ራሱ አውርተንም አንጠግብም። ከዛ ደግሞ ወደ አገልግሎት እንገባለን። አገልግሎት ላይ ደግሞ ያለው ስራ ደግሞ እንደዚ የተያያዘ ነው። አብረን እናሳልፋለን። ይሄ ሂደት አንድነታችንን ኖር እያጠበቀው የመጣ ይመስለኛል። እና በዚህም ውስጥ እግዚአብሔር እኔ ነኝ መጀመሪያ ወደ አገልግሎት የመጣሁት ከዛ በኋላ እሷ ወደ አገልግሎት ስትመጣ ወደ አገልግሎት ስትመጣ እግዚአብሔር ተናገረ። ከተጋባችሁ በኋላ ነው ወደ አገልግሎት የመጣችሁ። አዎ፣ ከተጋባ በኋላ እኔ አገልጋይ ነበርኩኝ መጀመሪያ፣ እሷ ግን አገልጋይ አልነበራቸው። ከተጋባም በኋላ ነው ወደ አገልግሎት የመጣችሁ እና ልትወጣ ስትል ወደ አገልግሎት ወጥታ እየጸለየች እያለ እግዚአብሔር ተናገረን ዘሴም ሌቭል ታገለግላላችሁ የሚል መልዕክት ውስጥ የመጣ እሷንም ውስጧ እንደዛው መቶላት ነበረ እና ያን ጊዜ እንግዲህ እንደዚህ ይሆናል ብለን አላሰብንም እና አንድ ቀን ስንጸልይ ያ መልዕክት እንዲመቶልኛል ያልሰላት እሷ አሁን ውሌ ያላለው እንዴት ያው ረጅም ጊዜ ስላገለገልኩ ይሄንን እንዴት ላለው ብዬ ነው እንጂ ብላንትናለች እና እግዚአብሔር እንግዲህ በእንደዚህ አይነት መልኩ እንድናገለግል የእግዚአብሔር አላማ ነበር ብዬ አምናለሁ እና በምንም ነገር በምታገለግልበት እኔም በማገለግልበት ጊዜ እግዚአብሔር እየተጠቀመው ለብዙዎች በረከት፣ ለብዙዎች ነፃ መውጣትና እንዲሁም ደግሞ የጋብቻ ትምህርቶች ያው መጽሐፍ ቅዱስም ስለምናስተምር እንደውም መጀመሪያ አካባቢ ላይ አንድ ባይብል ኮሌጅ ሲጠሩኝ ገና የቀርብ ተጋቢ ነበርኩኝ እና ከእኔ በፊት ደግሞ ጋብቻውን ሀፉን ትምህርት ያስተማሩት ረጅም ዓመት በጋብቻ ያሳለፉ ሰው ነበሩ። ውጭ አሜሪካ ናቸው እና እኔ ስለ ጋብቻ ቀጣይ እንዳስተምር እንግዲህ ተጠቆምኩኝ እና ዘያንግ ሳይድ ኦፍ ሜሬጅ የሚል በወጣቱ ደግሞ እንየው ተብሎ በአጭር ጊዜ በሜሬጅን ቀጣዩን ኮርስ እኔ እንዳስተምር ሆነ እና በዛ ውስጥ እንግዲህ ያው ሳናውቀው በዛ መልኩ ነገሮች እያደጉ መጡ። ለብዙዎችም ደግሞ በረከት ይሆናል ብዬ አምናለሁ። ህይወታችን በዚህ በኩል እግዚአብሔር እየሰራ ያለው በረከትና ጥቅም ይሆናል እየሆነም ነው። በጣም ደስ ይላል። እዚህ ላይ ግን የምጠይቀው ለምሳሌ ጤነኛ ትዳር ውስጥ ፍቅር እንዳለው ሁሉ ግጭት አለ። ጤነኛ ማለት ሳይገጭ የሚኖር ከሆነ አይዋደዱም ማለት ነው። እንደው እናንተ አሁን አንድ ቦታ ስለምትሰሩ፣ አንድ ላይ ስለምትውሉ፣ እንደገና ቤትም አንድ ላይ ስለሆናችሁ እን አንዳንዴ ቤት ተጋጭታችሁ ወደ ስራው ቦታ ላይ እንደው ችግር ያጋጠመው ጊዜ የለም ይለም? ያንን ጊዜ እንዴት ነው የምታልፉት? ምናልባት የሆነ መኮራረፍ ሊሆን ይችላል። ወይ ሰው ናችሁ ትጋጫላችሁ። ያንን ጊዜ እንዴት ነው የምታሳልፉት? አሁን የተለያየ ቦታ ቢሆን ሄዳችሁ ስትመለሱ ትታረቃላችሁ። አንድ ላይ ከቤት ስትወጡ ይሄ እንዴት ነው አንድ ለምታረቁ ምንድነው? አገልግሎት እንግዲህ አንድ አንድ ጊዜ ሁለት ሰዎች አንደኛ ባልና ሚስት ወንድና ሴት የተለያየ አስተሳሰብ አላቸው። የተለያየ ነገሮችን የሚያዩበት ሂደት አለ። ወንዶች ትኩረት የሚያደርጉበት ሁኔታዎች፣ ቦታዎች አሉ፣ ነገሮች አሉ። ሴቶች ትኩረት የሚያደርጉ እነዛ እነዛ ነገሮች አለመግባባትን አንድ አይነት አለመሆንን ሊፈጥር ይችላል። ያንን ግን እራሱ እንደዛው ነው የምንቀበለው። በቃ ልዩነት ነው፣ ያ ነገር ልዩነት ነው። ልዩነታችንን በመነጋገር ለማጥበብ ጥረት እናደርጋለን ግን የኔ ሀሳብ የኔ ሀሳብ ነው የእሱ ሀሳብ የእሱ ሀሳብ ነው ብለን የምንቀባበልበት ጊዜ አለ። በዛ ሁኔታ ውስጥ እንግዲህ የሆነን ወደ አገልግሎት ስንመጣ አንዳንድ ጊዜ እንደውም አገልግሎት መንፈስ ሲነካ ጸጋ ሲነካ ትረሰዋል እና እንደውም ወደ ቤት ስትመጣ ረስተው ታሪክ ሁሉም ይረሳበት ጊዜ አለ ማለት ነው። እነዛ መፍትሄው እራሱ እዛው ቸርች ላይ የግድ ንስሐ ያስፈልጋል። የግድ ራስ ማስተካከል እና አገልግሎት ያስረሳል። እንደዚህ አይነት ነገሮች ይህ በጣም ደስ ይላል። የኮሌጅ አስተማሪ እንደመሆን መጠን በተለይ ደግሞ በአሁኑ በኢትዮጵያ ውስጥ በጣም ትልቅ መነጋገሪያ የሆነው ለምሳሌ የትምህርት መዛነፍ ነው አሉ እና የተለያዩ ያልተገቡ ልምምዶችም በጣም እየበዙ መጥቷል፣ እና ከዛም ጋር ተያይዞ ሀሰተኛ ነቢያት፣ ሀሰተኛ አስተማሪዎች፣ ሀሰተኛ ልምምዶች በዝተዋል። ይህንንም ተከትሎ ካውንስሉም ህብረቱም እርምጃዎች እየወሰዱ ነው ያሉት እና አሁን ያለውን ቤተክርስቲያን ውስጥ በተለይ አሳፋሪ የሆኑ አፀያፊ የሆኑ ልምምዶች ሁሉ ቤተክርስቲያን ውስጥ ገብተዋል። ዘይት መሸጥ፣ ውሃ መሸጥ እንደዚሁም የተለያዩ ነገሮች መሸጥ ገዝታ ውስጥ ማከራየት ከወንጌል ወጥተው ወደ ሌላ ነገር ውስጥ ገብቷል እና ይህንን በትምህርት በእናንተ እንዴት ታዩታላችሁ? ወይስ ይህንን ለመቅረፍ አገልጋዮችን ስታሰለጥኑ ለምትሰጡት ትምህርት አለ ወይ? አዎ፣ ማለት ይሄ ምንድን ነው፣ አገልጋዮች መጀመሪያ ከማገልገላቸው በፊት መጽሐፍ ቅዱሳዊ እውቀትን ቢያውቁ በትንሹም ቢሆን የመጽሐፍ ቅዱስ ኮርሶችን ቢወስዱ ጥሩ ነው ብዬ አስባለሁ ማለት እግዚአብሔር ለሰዎች ጸጋን ይሰጣል። ሰዎች ደግሞ ባህሪያቸውን ይሰራሉ። ባህሪና ጸጋ ይለያያል። ያ የመንፈስ ቅዱስ ስጦታ ነው፣ መንፈስ እንደወደደ የሚያካፍለው ነው። ያው የቆሮንቶስ ቤተክርስቲያን ብናይ የአባቱ ሚስት ያገባል። እናንተ ስጋያን ናችሁ ብሎ ጳውሎስ ተናግሯል። መንፈሳያን እንደሆናችሁ አለልም ብሏል። ግን እዛ የቆሮንቶስ ቤተክርስቲያን ውስጥ ደግሞ ስለ ጸጋ ስጦታ የተማርንበት ነው። አስራ ሁለት ላይ ስለ ትንቢት ብዙ ነገሮችን ያወቀ እና ይሄ የእግዚአብሔር ጸጋ ነው። መንፈሳዊነት ግን ገላትያ ላይ ያለው ነው። ገላትያ ላይ የመንፈስ ፍሬ ይለዋል። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ ራስ መግዛት፤ እነዚህ ነገሮች እኛ የምንሰራቸው በመንፈስ ቅዱስ እገዛ፣ በጸጋው እገዛ ቢሆንም የሰው ደግሞ ጥረት ያስፈልጋል። ሰዎች ራሳቸውን ለዚህ ነገር መስጠት እና የአገልግሎት ኳሊፊኬሽኑ እነዚህ የጸጋው ስጦታ የመንፈስ ቅዱስ ስጦታ ሳይሆን ይህኛው የመንፈስ ፍሬ መሆን አለበት። ስለዚህ ሰዎች አገልጋይ የሚሉት ወይም ለአገልግሎት ተጠራው የሚሉት እነዛ ስጦታዎች በሚታይበት ጊዜ ነው። መጽሐፍ ቅዱስ ላይ ግን ስናየው ግን ለፓስተርነት ሲመርጥ ባለሚስቱን በአግባቡ ትዳሩን ኑሮን አካባቢውን የመምረጫው መምረጫው እነዛ የፍሬ ጉዳዮች ናቸው። ስለዚህ አንዳንዴ ቶሎ የመንፈስ ቅዱስ ስጦታ በሰዎች ላይ ይገለጥና ከዛም የተነሳ ብዙ መድረኮች ይከፈትላቸዋል። እነዛ ደግሞ የሚያገኙት ደግሞ እድል ደግሞ ያው አዲስ ክርስቲያን አይሆን ስለሚል የመስማት ሌሎችን የመስማት ከነሱ የበለጡትን ሜንቶር የመደረጉ ነገር እያጠረ ይመጣል። ስለዚህ እኔ ከአገልጋዮቹ አገልጋዮቹ ብቻ አጠፉ ለማለት እቸገራለሁ። መሰረታዊ የሆነ ትኩረት የምንሰጠው እንዳስተማሪ መማር ያለብን የቱን ነው የሚለውን ማስተማር ይጠበቃል። እንደ ቤተ ክርስቲያን ያው ኃላፊነትም እኛም መውሰድ አለብን አስተማሪዎችም ብዬ አምናለሁኝ። መስማቱም አለመስማቱም እንዳለ ሆኖ ብናስተምር፣ ለምን መጽሐፍ ቅዱስ ግልጥ ነው፣ በነፃ የተቀበላችሁም በነፃ ስጡ ይላል። እኛ እኮ አገልጋይ ከመሆናችን በፊት መንግስተ ሰማያት ለመውረስ ነው፣ ጌታን ያገኘ ነው፣ ብዙ ነገርን የተው ነው። ስለዚህ መንግስተ ሰማያት መውረስ ወደ እግዚአብሔር ለእግዚአብሔር የሚመች ሰው መሆን ይበልጣል ከአገልግሎት ይልቅ። ያው እነዚህ ነገሮች የመጡት ምንድነው? ለአገልግሎት ይጠቅማል ገንዘብ ያመጣል። እንግዲህ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ደግሞ ብሎ መጽሐፍ ቅዱስ ይናገራል። ለሰዎች መሰናክል የሚለና እና መጽሐፍ ቅዱስ እውነትን ቢያውቁ ዳዊት ሲናገር አንተ እንዳልበድል ቃልን በልቤ ሰወር ብላል። እነዚህ ሰዎች አስቀድመን የእግዚአብሔርን ነገር ብንነግራቸው እግዚአብሔርን እንዳይበድሉ የሚያደርገው እውቀት ቢኖራቸው እኛ እኮ የማናደርገው ገንዘብ ጠልተን አይደለም ጥቅሙን ጠልተን አይደለም። ግን ውስጣችን ያወቅ ነው እውቀት እንዳንበድል ያደርገናል። ስለዚህ ሰዎችን በአግባቡ ማስተማር ጥሩ ነው ብዬ አምናለሁ። አዎ፣ ግን ብዙ ጊዜ አሁን የመጨረሻ ጥያቄ ምንድን ነው አለማወቅ ብቻ ነው? የአዋቂዎች የአዋቂ አጥፊ አይበዛም ወይ ይህንን እንዲታወቅ። አዎ፣ ምንድን ነው የአዋቂ አጥፊ ሊመጣ የቻለው? ይህን ለምንድን ነው በገንዘብ ዋናው ምንድን ነው? እኔ የምለው ቅድመ ሁኔታ መቀመጡ ነው። ለምሳሌ ለመፈወስ ይህን ነገር ገንዘቡ መቅደም አለበት የሚለው ከሆነ ፈውስ አንድ ሰው ሲፈልግ የተወሰነ ያህል መክፈል ካለበት፣ ሌላም መልኩ እኮ አለ፣ አሁን ባልጠቅሰውም፣ ሌሎችም መልኩ ቅድመ ገንዘብን የሚጠይቅ ከሆነ ያው በአለምም እኮ ሙስና ነው አይደል? ይህ እግዚአብሔር ነገር ላይ ሙስ ቅድመ መጠየቅ የለበት። ሰዎች ግን ከተደረገላቸው በኋላ ለእግዚአብሔርም ለአገልጋዮችም መስጠት ይችላሉ። ስለዚህ አሁንም እኮ በዚህ ዘመን እግዚአብሔርን ስራ እየሰሩ በትክክለኛው የሰሩ እግዚአብሔር የባረካቸው አገልጋዮች አሉ። በቴሌቪዥንም በተለያዩ ትልልቅ ነገር ፈሰስ እያደረጉ የሚያገለግሉ አሉ። ስለዚህ ይሄ ምንድን ነው? እነሱ ግን ምንድን ነው ይሄን ካላረኩ ገንዘብ አላገኘም፣ ይሄን ካላረ የአዳራሽ አልከፍልም፣ ይሄን ካላረኩ ቲቪ ፕሮግራም ይቋረጣል። ግን ይሄን ሳያደረጉ አዳራሽ የሚከፍሉ አሉ። ቴሌቪዥን ፕሮግራም እግዚአብሔር ነው ገንዘብን የሚያዘጋጀው ብዬ ስለዚህ ያንን አስተሳሰባቸውን በእውቀት በመረዳት መለወጥ ቢቻል፣ ሰውም ደግሞ እነሱ ብቻ አይደሉም። በነፃ እግዚአብሔርን ነገር በገንዘብ አገኛለሁ ብሎ ካሰበ እኮ ራሱ ኃጢአት። ለምሳሌ ሲሞን ለመቀባት ብሎ ጸጋ ለመካፈል ብሎ ያለውን ሀብት ሁሉ ይዞ መጥቶ እኔም እንደናንተ እንደሆን አለ። ገንዘቡ ነው አምጥቶ ሰጥቷል። እንደናንተ እግዚአብሔር ኃጢአትን ይቅር ይላል፣ በልብ ክፋትን አያለዋል። በገንዘብ የእግዚአብሔርን ነገር ለማግኘት መፈለግ ራሱ መንፈሳዊ እንዳልሆነ ሰጪዎቹንም ማስተማር አለብን። ብርህ ከአንተ ጋር ይጥፋ ያለው ስለዚህ እግዚአብሔር ነገር በገንዘብ አይገዛም። ይህንን ነገር ብናስተምር ለእንዲህ ነገር የሚያደርጉም ሰዎች አያውቁም ብያምናል። ማለት ረጅም ጊዜ ቤተክርስቲያን ኖሮ ሊሆን ይችላል፣ ግን እግዚአብሔር በእጃችን እያሉ ልናስተምራቸው በሚገባ ጊዜ ይህን እውነት ውስጣቸው ላይ አላስቀምጥም። ስለዚህ በሁለቱም ዛሄድ እግዚአብሔር ነገር በገንዘብ ፈውስ፣ በገንዘብ አይገዛም፣ ጸጋ በገንዘብ አይገዛም። እነዚህ ነገር ባለ ገንዘብ ከተጠቀሙ በኋላ መስጠት ይችላል መጽሐፍ ቅዱስ ላይ ትልቅ የድህነታቸው ጥልቀት ይላል። የመስጠታቸው ባለጠጋ የሚሰጡት እንደም ብዝ ሊሆን ይችላል። ስለዚህ ቅድመ ሁኔታውን ብቻ ማስተካከል ብናስተምር በደንብ እኛ ጋን በመጽሐፍ ቅዱስ ትምህርት ቤታችን ላይ በዚህ ዙሪያ ላይ ባህሪ ላይ ትኩረት አድርገን እንሰጣለን። ከጸጋው እንዳለ ሆኖ ለምን ረጅም ጊዜ ማገልገል የሚቻለው ባህሪ ሲሰራ። አልበለዚያ ዴማስ እኮ ይህን ዓለም ወዶ ሄደ ይላል ብዙ አገልጋዮች ጀምረው ከጳውሎስ ጋር የተለያዩበት ሁኔታ አለ። ሁሉ የራሳቸውን ይፈልጋሉ፣ ልጅ ጢሞቴዎስ ግን የክርስቶስን ይላል። ስለዚህ ረጅም ለማገልገል ባህሪ ላይ መሰራት አለበት ብዬ አምናለሁ። እሺ ፓስተር የይስ በዚህ ረስ መተ እንግዲህ እንደገና የትንሳኤ በዓል ልዩ ምዳ ስለሆን በጣም አመሰግናለሁ። እግዚአብሔር ይባርክ ይ